የመሬት ሽያጭ መታገዱን መንግስት ይፋ አድርጓል። የሊዝገቢና የግንባታ ክትትል እቅድ አፈጻጸም የተገመገመ ሲሆን በየቀኑ በአማካይ 634 ሚሊዮን ብር መሰብሰብ መቻሉ ታውቋል። የሊዙላቸውን ከህግ አግባብ ውጭ ሲጠቀሙ የተገኙ ባለ ይዞታዎች ላይ የእርምት እርምጃ እየተወሰደ እንደሚገኝም ሰምተናል። የአዲስ አበባ ከተማ የመሬት ልማትና አስተዳደር ቢሮ የመሬት ሊዝ ገቢ የከተማውን አገልግሎት ለማሻሻልና የመሰረተ ልማት ግንባታ ወጪዎችን ለመሸፈን ትልቅ የፋይናንስ ምንጭ መሆኑን በመገንዘብ የተሰጠውን ገቢ የመሰብሰብ አቅም ማሳደጉን አስታውቀዋል። በዚህም መሰረት ከመስከረም 8 ቀን 2018 ዓ ም ጀምሮ ባከናወነው የንቅናቄ ስራ ከ5210 የሊዝ ባለ ይዞታዎች ላይ ብቻ ከ1.6 ቢሊዮን ብር በላይ የሊዝ ገቢ መሰብሰብ ችለዋል። በተለይም ባለፉት 35 ቀናት ውስጥ ብቻ በየቀኑ በአማካይ 634 ሚሊዮን ብር መሰብሰብ ስለመቻሉም ተገልጿል። ቢሮ የሊዝ ገቢና የግንባታ ክትትልን አስመልክቶ ከስትራቴጂክ አመራሮች ከቅርንጫፍ ጽህፈት ቤት ኃላፊዎችና ከዘርፉ ዳይሬክተሮች ጋር ባደረገው ውይይት የሊዝ ገቢ መሰብሰብ ለመሰረተ ልማት ግንባታ የገንዘብ ምንጭ ከመሆን ባሻገር ፍትሐዊ የሀብት ክፍፍልን ለመደገፍ እና የህዝብ ተጠቃሚነትን ለማረጋገጥ እንደሚረዳ ተገልጿል። የሊዝ ክፍያ ግዴታዎች መሬት በታለመ ለት ዓላማ ላይ ብቻ እንዲውል በማድረግ የመሬት አጠቃቀምን ለመቆጣጠር ያስችላልም ተብሏል። በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የመሬት ዝግጅትና ማስተላለፍ ዘርፍ የመልካም አስተዳደር ችግሮችን ለመፍታትና ለህብረተሰቡ ቅሬታ ምላሽ ለመስጠት በሚያስችል ልዩ የማስፈጸሚያ እቅ ላይ ውይይት አካሂደዋል። የመሬት ዝግጅትና ማስተላለፍ ዘርፍ ምክትል ቢሮ ኃላፊ አቶ መኮንን ተረፈ ቢሮ የከተማዋን የመሬት አስተዳደር ስራዎችን ለማሻሻል የተለያዩ ተግባራትን እያከናወ ወነ መሆኑን ገልጸዋል። ከዚህ ውስጥ አንዱና ዋነኛው የመልካም አስተዳደር ችግሮችን በመለየት የህብረተሰቡን ጥያቄ በተገቢው መመለስ ነው ብለዋል። የቢሮ ስትራቴጂክ አመራሮች፣ የቅርንጫፍ ጽህፈት ቤት ኃላፊዎችና የዘርፉ ዳይሬክተሮች በተሳተፉበት በዚህ መድረክ ላይ የተስተዋሉ የመልካም አስተዳደር ችግሮችን በጥብቅ ተገምግመዋል። በውይይቱም ችግሮችን ለመቅረፍ እስከ ጥቅምት መጨረሻ ድረስ ተፈጻሚ የሚሆን ልዩ የማስፈጸሚያ ዕቅድ አዘጋጅቶ ተግባሩን በንቅናቄ ለመፈጸም መታቀዱ ተመላክቷል። ከዚህ ጎን ለጎን በመዲናዋ በሊዝ የተላለፉ ቦታዎች ከህግ አግባብ ውጭ ሲጠቀሙ የተገኙ ባለይዞታዎች ላይ የእርምት እርምጃ መውሰዱን የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ አስታውቀዋል። ቢሮው የተሻሻለው የከተማ ሊዝ አዋጅን ተከትሎ በወጣው ደንብ መሰረት መሬቱን ከወሰዱበት ዓላማ ውጭ ለሌላ አገልግሎት ሲጠቀሙ የተገኙ ባለይዞታዎች ላይ ፍተሻ በማድረግ የእርምት እርምጃ ወስዷል። በዚህ ጉዳይ ላይ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ምክትል ኃላፊ አቶ መኮንን ተረፈ ሀሳባቸውን ከፍለዋል በዚህም መሰረት የመሬት ልማትና አስተዳደር ቢሮ በበጀት ዓመቱ በሊዝውል መሬት የሰጣቸውን ይዞታዎች ያሉበትን ሁኔታ መቃኘቱን የገለጹት ኃላፊው ከዚህ ውስጥ በህጉ መሰረት የአገልግሎት ለውጥ ያደረጉ ባለ ይዞታዎች እንደሚገኙበት ተናግረዋል ይሁን እንጂ ከሊዝውል ውጪ ወይም ደግሞ የህግ አግባብነት በሌለው መንገድ የመሬት አጠቃቀም ለውጥ ያደረጉ ባለ ይዞታዎች በተደረገው ክትትል መገኘታቸውን ኃላፊው ገልጸዋል ከህግ ውጭ የመሬት አጠቃቀም ለውጥ ያደረጉ ባለይዞታዎችን እንዲያስተካክሉ ድጋፍ የተደረገላቸው ሲሆን አገልግሎት መቀየር የፈለጉትን ደግሞ በህጉ መሠረት እንዲቀይሩ መደረጉን አመላክተዋል። በክትትሉ የተገኙ ውጤቶች በርካታ መሆናቸውን አስረድተው ከተገኙት ውጤቶች መካከል የአሰራር ስርዓትን ማስፈንና ፍትሐዊነትን ማረጋገጥ እንደሚገኙበት ተናግረዋል። በክትትሉ ለተለያዩ የልማት ስራዎች ሊውል የሚችል በ20 ዓመታት ጊዜ ውስጥ ሊሰበሰብ ሲገባው ሊሰወር የነበረ 9 ቢሊዮን ብር ማዳን መቻሉን አስረድተዋል። ከዚህ ቀደም የመኖሪያ ቤት የነበረውን ይዞታ ወደ ንግድ ወይም ደግሞ ወደ ሌሎች አገልግሎቶች ሲቀይሩ የመሬት አጠቃቀም ለውጥ ሊያደርጉ እንደሚገባ ኃላፊው ገልጸዋል። እርምጃዎቹ በአዋጅና በደንብ እንዲሁም ደግሞ ይህንን ደንብ ለማስፈጸም በወጣው መመሪያ የሚደገፉ መሆናቸውን አስታውቀዋል። ከተጠቀሱት ህጎች በተጨማሪ ለመኖሪያ ቤት አገልግሎት የተወሰደ መሬትን ወደ ንግድ ለሚቀይር ደግሞ የመሬት አጠቃቀም ለውጥ ማድረጉ እንደሚያስፈልግ በደንብ ቁጥር 162/2016 ዓ.ም ላይ መደንገጉን ተናግረዋል። በአዲስ አበባ የመኖሪያ ቤቶቻቸውን ለንግድ ስራ ሲያከራዩ የቆዩ ዜጎች በሶ ቀን ውስጥ ሪፖርት ካላደረጉ የቤታቸው ካርታ እንደሚመከን እንደተነገራቸው መዘገባችን ይታወሳል። ከሰሞኑ በአዲስ አበባ ውስጥ ያሉ በርካታ የንግድ ቤቶች እየታሸጉ መሆኑ የሚታወቅ ሲሆን ምክንያቱ ደግሞ እነዚህ የንግድ ቤቶች ንግድ ፍቃድ ቢኖራችሁም ታክስ ብትከፍሉም የሊዙላችሁን መቀየር አለባችሁ መባላቸው ታውቋል። የሊዙን ለውጥ ለማድረግ ደግሞ ከመቶ ሺዎች እስከ ሚሊዮኖች ብር ክፍያ መክፈል ያስፈልጋል ተብሏል። የገንዘቡ መጠን የሚወሰነው ንብረቱ ባለው ስፋት መሰረት መሆኑን ያገኘነው መረጃ ያሳያል። በዚህ ይህም የመኖሪያ ቤቶች ለንግድ ቤቶች መከራየታቸውን በተመለከተ የቀበሌ ሰራተኞች ቁጥጥር ማድረግ ጀምረዋል። በዚህም መሰረት የመኖሪያ ቤታቸውን ለንግድ ቤት ያከራዩ ሰዎች ቅጣት እየተጣለባቸው ይገኛል። በአዲስ አበባ ከተማ የመኖሪያ ቤቶቻቸውን ለንግድ ስራ አውለዋል የተባሉ ነዋሪዎች በሶስት ቀናት ገደብ ውስጥ እስከ 45 ሺህ ብር ቅጣት እንዲከፍሉ ማስጠንቀቂያ እንደተሰጣቸው ገልጸዋል። ከዚሁ ጎን ለጎን የመሬት ሽያጭ መታገዱንም መንግስት ይፋ አድርጓል። በአዲስ አበባ ከተማ የመኖሪያ ቤቶቻቸውን ለንግድ ስራ አውለዋል የተባሉ ነዋሪዎች በሶስት ቀናት ገደብ ውስጥ እስከ 45 ሺ ብር ቅጣት እንዲከፍሉ ማስጠንቀቂያ እንድትሰጣቸው መናገራቸው ይታወሳል። ከዚሁ ጎን ለጎን ደግሞ የመሬት ሽያጭ መታገዱን መንግስት ይፋ አድርጓል። በዚህም መሰረት በሰባተኛው ዙር የመሬት ሊስ ጨረታ ላይ ማስተካከያና የተሰረዙ ቦታዎች መኖራቸውን የታወቀው የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ የከተማ ቦታን በሊስ ጨረታ ስለመፍቀድ በወጣው የሊዝ አዋጅ መሰረት ለሰባተኛ ዙር የመሬት ሊስ ጨረታ ማውጣቱ ይታወቃል። በስምንት ክፍለ ከተሞች የተዘጋጁ ቦታዎችን በጨረታ አወዳድሮ በሊዝ ለማስተላለፍ ጥቅምት 1 ቀን 2018 ዓ.ም ማስታወቂያ ማውጣቱ ይታወሳል። ይሁን እንጂ በወጣው ማስታወቂያ ላይ በኮልፌቀራኒዮ ቅራኔዮ ክፍለ ከተማ ከቀረቡ ቦታዎች አንዳንዶቹ ላይ ማስተካከያ መደረጉ ተገልጿል። በተጨማሪም ለጨረታ ከወጡት ቦታዎች መካከል በቦሌ ክፍለ ከተማ 30ና በንፋስ ስልክ ላፍቶ ክፍለ ከተማ ደግሞ 34 ቦታዎች፣ በድምሩ 64 ቦታዎች ከጨረታ የተሰረዙ መሆኑን አሳውቋል። በዚህም መሰረት እንግዲህ በሰባተኛው ዙር የሊዝ ጨረታ ላይ የተመደቡ ቦታዎች ውስጥ ስልሳ አራት ቦታዎች ከጨረታ እየታገዱ መሆኑን ነው መንግስት ያሳወቀው። ለሰባተኛ ጊዜ ለሚከናወነው ለአሁኑ የሊስ ጨረታ የተካተቱ መሬቶች በቦሌ በለሚኩራ፣ በየካ፣ በንፋስ ስልክ ላፍቶ፣ በአቃቂ ቃሊቲ፣ በኮልፌ ቀራኒዮ፣ በአዲስ ከተማና በጉለሌ ክፍለ ከተሞች የሚገኙ ናቸው። ለተለያዩ አገልግሎቶች የተዘጋጁ ናቸው የተባሉት እነዚህ ቦታዎች ባለፈው ዙር ከቀረቡት በቁጥር ብልጫ አላቸው። በአሁኑ ዙር መጫረት የሚፈልጉ ግለሰቦች የጨረታ ሰነዱን መግዛት እንደሚችሉ የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ አስታውቋል። ተጫራቾች መሬቶቹ ወደሚገኙበት ቦታ ድረስ በመሄድና አጠቃላይ የቦታዎቹን ሁኔታ በማየት ዋጋ ማቅረብ እንዳለባቸው ቢሮ ባወጣው የጨረታ ማስታወቂያ ላይ አመልክቷል። ባለፈው ነሐሴ ወር በተከናወነው ስድስተኛው ዙር የሊዝ ጨረታ ከፍተኛ ዋጋ ተሰጥቶት የነበረው በአቃቂ ቃሊቲ ክፍለ ከተማ የሚገኝ ቦታ ነበር። በዚህ ክፍለ ከተማ ለሚገኝ ቦታ የቀረበው ከፍተኛ ዋጋ በካሬ ሜትር 91330 ብር እንደነበር የተመለከትነው የጨረታ አሸናፊ ዝርዝር ያሳያል። በዚሁ ዙር ዝቅተኛ ዋጋ የተመዘገበው በየካ ክፍለ ከተማ ለሚገኝ መሬት የቀረበ ሲሆን ለቦታው በካሬ ሜትር የተሰጠው ዋጋ 12550 እንደሆነ በአሸናፊዎቹ ዝርዝር ላይ ሰፍረዋል። የአሁኑ ዙር የሊዝ ጨረታ በቦሌ ክፍለ ከተማ አስተዳደር አዳራሽ የሚከፈት መሆኑን የከተማዋ የመሬት ልማትና አስተዳደር ቢሮ ገልጿል። ቢሮ በ2018 በጀት ዓመት መጀመሪያ ላይ ባካሄደው ስድስተኛው የመሬት ሊዝ ጨረታ 1.1 ቢሊዮን ብር መገኘቱን አስታውቆ ነበር ከጨረታ አሸናፊዎች ጋር ር ውል የማሰሩ ስራ ሙሉ ለሙሉ ሲጠናቀቅ ደግሞ በአጠቃላይ 1.8 ቢሊዮን ብር ለማግኘት ማቀዱንም መስሪያ ቤቱ አመልክተዋል።